ሻሎም በመላው ዓለም ላይ የምትገኙ ቅዱሳን እንዲሁም በኢትዮጵያ በሐዋሳና አካባቢ ላይ የምትገኙ ቅዱሳን የእናንተ ወንድም ፕሮፌት ምናኝ ከክራይስት ሮክሉንት ኢንተርናሽናል ቤተክርስቲያን ከፊታችን መጋቢት 27 ዕለት ቅዳሜ በአይነት ልዩ ለታሙት የምንጸልይበት ልዩ የፋውስት ፕሮግራም ተዘጋጅቷል። በእለቱ ወንጌል በኃይልና በስልጣን ይሰበካል። ለታሙት ይጸልያል። በአጋኔት እስራት ውስጥ ለታሰሩ ሰዎች ጌታ መፍታትን አድርግላቸዋል። ከተጋባዥ ዘማሪያን ጋር እግዚአብሔርን በዜማ የምናወድስበት ይሆናል በእለቱ ከተጋባዥ ዘማሪያን ዘማሪት ታምነች አርቆ እንዲሁም ደግሞ የቤተ ክርስቲያን ተው ዘማሪያን ከዘማሪት ኢየሩሳሌም እና ከዘማሪት ጸጋነች ጋር በመሆን እግዚአብሔርን በዜማ የምናወድስበት ይሆናል። በእለቱ እኔም የእናንተ ወንድም በስፍራ በመገኘት እግዚአብሔርን ቃል አካፍላችኋለሁ። ከዚህ በፊት እንደተለመደው ለእያንዳንዱ ሰው እጅን በመጫን በዛይት የምንጸልይበት እንዲሁም ደግሞ እግዚአብሔር ታላቅ ታምራትንና ድንቅን የሚያደርግበት ቀን ይሆናል። በእለቱ እግዚአብሔር ቋጥሯቸውን ይፈታል። የታሰራችሁ ሰዎች በተለያየ ነገር ተይዛችሁ ያላችሁ ሰዎች መፈታት ነጻ መውጣት ይሆናል። እግዚአብሔር ለነገራችሁ ትንሳኤ ያደርጋል። ያ ቀን የብዙ ሰዎች በርከታቸው የሚለቀቅበት፣ ለብዙ ሰዎች ትንሣኤ የሚሆንበት፣ ለብዙ ሰዎች የቆመ ነገር ሁሉ የሚቀጥልበት ቀን ይሆናል። በእለቱ እርሶና ቤተሰቡ በመገኘት የእግዚአብሔርን ጸጋ በርከት ይካፍሉ ሲል ጋብዣቸዋለሁ። እርቅ ብላችሁ ያላቸው ሰዎች ያለን ቦታ ውስን ስለሆነ መታችሁ እንግልት እንዳያጋጥማችሁ በቢሮ ያሉ ሰዎች እናንተን የሚያስተናግዱ ይሆናሉ። በስክሪን ላይ ባለው ስልክ ቁጥር በመደወል ቦታ እንድታስይዙት ይሁን። በአቅራቢያ የምትገኙ ሰዎች ከማለዳው አንድ ሰዓት ጀምራችሁ በመገኘት ቦታው እንድትይዙት ይሁን። አድራሻችን ሀዋሳ ዳቶ ሳውዝ ቆጭውን ከፊ እንዳላችሁ ታገኙታላችሁ። ለበለጠ መረጃ ከታች ባለው ስልክ ቁጥር በመደወል እንድታገኙት ይሁኑ። ይህ ምርጥ እናንተ ከደረሰበት ሰዓት ጀምራችሁ እያንዳንዳችሁ ለሀምሳ እና ማሶሳው ሼር በማድረግ የወንጌል ስራ አብረን በመስራት እንድተባበሩ ስል ጥሪዬን አቀርብላችኋለሁ እያላችሁበት ሰላማችሁ ብዙ ይሁን። ሻሎም